ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። በአብሮነት ስለ አብሮነት ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ የሆነው አብሮነት ዲጂታል ሚዲያ የሁላችንም ድምፅ የዘሩት ሲያፈራ ደራሲ መምህር ደመቀ ዘነበ በ2011 ዓ.ም ታተመ። ተራኪ ሄዋን ፍስሐ። ወደ 1970ዎቹ በትዝታ እንመለስ። ሰላም ሰላም ውድ የፕሮግራማችን ተከታታዮች እንደምን ሰነበታችሁ? ባለፈው ሳምንት መላው የክርስትና እምነት ተከታዮች የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓል ሁላችንም ከየቤተሰቦቻችን ጋር ተሰብስበን በመልካም ሁኔታ እንዳሳለፍን ተስፋ አደርጋለሁ። እኛም በዛ ሳምንት ከትዝታ ማህደር ፕሮግራማችን ላይ የትረካው ፕሮግራማችን ያቆመው ወደ ኩባ ከተጓዙት የቤተሰብ አባላት መካከል የአቶ አክሊሉ ዋጤሮ ባለቤት ወይዘሮ አልማዝ ነፍሰ ጡር ነበሩና በመርከቡ ጉዞ ላይ እንዳለ ወንድ ልጅ ወልደው የቤተሰቡን ቁጥር በአንድ እንደጨመሩት እናስታውሳለን። ያ የተወለደው ሕፃን መርከብ ውስጥ ስሙን ፊደሊቶ ብለው አውጥተውለት እንደነበረ እና ፊደሊቶም እድሜው ለትምህርት በደረሰ ጊዜ ወደ ኩባ ተመልሶ ሄዶ በከፍተኛ ማዕረግ ትምህርቱን ተምሮ ተመርቆ ወደ ሀገሩ መመለሱን እናውቃለን። እንግዲህ አሁን ደግሞ ጉዟችንን ከሀቫና ወደ ወጣቶች ደሴት አብረን እናደርጋለን። ጉዞ ከሀቫና ወደ ኢስላ ዴላ ሁቤንቱት ማለትም ወደ ወጣቶች ደሴት ሐምሌ አንድ ቀን 1970 ወደ ሀቫና እየቀረብን ስለሆነ ወሩን በሙሉ የተጠቀምንበትን ክፍል በስነ ስርዓት አጽድተን እቃዎቻችንን አሰባስበን በአምስት ሰዓት ምሳ እንድንበላ ስለታዘዝን ወደ ምግብ አዳራሽ ገብተን ምሳችንን በልተን የእንግዶችን መምጣት እና መርከቧ ከወደቡ ደርሳ የምትቆምበትን ጊዜ ስንጠብቅ እግረ መንገዱንም የተለያዩ መዝሙሮችን እየዘመርን ቆየን። አስር ሰዓት ከሩብ ላይ ሀቫና ወደብ ደርሰን መርከቧ እንደቆመች የኢትዮጵያ አምባሳደር አቶ አእምሮ ወንድማገኝ ወደ መርከቧ መጥተው እንኳን ደህና መጣችሁ በማለት ተዋወቁን። ከእርሳቸውም ጋር ጋዜጠኞች፣ ቴሌቪዥን ሰዎች ከወዲህ ወዲያ እየተንቀሳቀሱ ተግባራቸውን ይፈጽማሉ። ለአንድ ወር ያህል መሬት ያረገጠው ወጣት በመርከቡ በረንዳ ተደርድሮ የአማርኛ መዝሙሮችና ማርቻንዶ የተባለውን የኩባ መዝሙር እየዘመሩ ስሜታቸው በደስታ ተውጧል። የመርከቡ ካፒቴንና ባልደረቦቻቸው መርከቧ ፊት ፊት ለፊት ቆመው የትራንስፖርት ሚኒስትሩን መምጣት ይጠባበቃሉ። በትምህርትና በልዩ ልዩ ምክንያት ኩባ የሚኖሩ ኢትዮጵያውያንም እጃቸውን እያውለበለቡ ከልጆቹ ጋር ይዘምራሉ። በአጠቃላይ አካባቢው በደስታ ተውጧል። መዝሙሩ በመዘመር ላይ እንዳለ ደስታው እንደሰፈነ ቸርነት የተባለ ተማሪ የሆነው ሳይታወቅ ወደ ባህሩ ዘሎ በመግባት ሰመጠ። ከመቅስፈት ደስታው ወደ ድንጋጤና ሐዘን፣ መዝሙሩ ወደ ለቅሶ ተለወጠ። በባህሩ ዙሪያ በጀልባ ላይ የነበሩ ኩባውያን ከመቅስፈት ወደ ባህሩ ዘለው በመግባት የሰመጠውን ቸርነትን ሲፈልጉ ቆይተው ከተወሰነ እንቅስቃሴ በኋላ ከባህር አወጡት። ቸርነት ከባህሩ ወጥቶ መጠነኛ እፎይታ እንደተገኘ የመገናኛ ሚኒስቴር ወደብ ደርሰው ካፒቴኑንና መርከበኞቹን አመስግነው እኛንም እንኳን ደህና መጣችሁ ብለው ስርዓት ወደ መጠናቀቁ ደረጃ ሲደርስ የኢትዮጵያ የንግድ ባህል አታቼ ከነበሩት አቶ ሽባባው ጋር የነበረው ቸርነት አቶ ሽባባው ዘንጋ እንዳሉ በድጋሚ ወደ ባህሩ ተወረወረ። በአሁኑ ሰዓት ብዙ የተደናገጠ ሰው አልነበረም። ሆኖም አሁንም መርከበኞቹ ከብዙ ፍለጋና ውጣውረድ በኋላ ዝቃጭ ሲጠጣ ቆይቶ ወጣ። ከዚያ በኋላ መጠነኛ የሆነ የጤና መታወክ ስለደረሰበት መድኃኒትና ጉልኮስ ተሰጥቶት አንድ መምህር እያስታመመው እንዲቆይ ተደረገ። ደምቆ የነበረው በዓል በአንድ ጊዜ ቀዘቀዘ። ሐምሌ ሁለት ቀን 1970 ዓ.ም ከሌሊቱ 11 ሰዓት ተነስተን ወደ ምግብ አዳራሽ እንድንገባ ተደርጎ መጠነኛ የሆነች ቁርስ ቀምሰን ተማሪዎቹ በቡድን በማሰለፍ ባታባኖ ወደ ተባለው ወደብ የሚያጓጉዞንን አውቶቡሶች ስንጠብቅ ቆይተን በአምስት ሰዓት ለአንድ ወር በጎና ክፉ ነገር ካየንባት አፍሪካ ኩባ ከተባለች ከተሳፈርንባት መርከብ ወተን በተዘጋጀልን አውቶቡስ ውስጥ ገባን። የተዘጋጁልን አውቶቡሶች ማቀዝቀዣ የተገጠመላቸው ድሎታቸው ሙሉ የሆነ የቱሪዝም መጓጓዣ አውቶቡሶች ስለነበሩ ይህ ነው የሚባል እንከን የሚወጣላቸው አልነበሩም። ከነዚህ ምቾት ካላቸው አውቶቡሶች ለሁለት ሰዓት ያህል ተጉዘን በሰባት ሰዓት ባታባኖ የተባለው ቦታ ደረሰን። ባታባኖ በመርከብ ከምንሳፈርበት ቦታ አለፍ ብላ የምትገኝ የወደብ ከተማ ናት። ከወደቡ እንደደረስን ከአውቶቡስ ወርደን ልጆቹን ሁለት ቦታ በመክፈል የቀረቡልንን ሁለት መርከቦች ውስጥ ገባን። መርከቦቹ መጠናቸው እስከ ስድስት መቶ ሰው የሚይዝ ሆነው ምቾታቸው የተሟላ ቴሌቪዥንና፣ ሌሎችም መዝናኛዎች የተገጠመላቸው ናቸው። በነዚህ መርከቦች ላይ ሆኖ በአራቱም ማዕዘን ሲታይ አልፎ አልፎ በጣም ትንንሽ ደሴቶች ይታያሉ። በደሴቶቹ ላይ ሰው ቀርቶ አውሬም የማይኖርባቸው ባዶ ደሴቶች ናቸው። በተሳፈርንባቸው መርከቦች ውስጥ ያሉት አስተናጋጆች ትሁት ከመሆናቸው ጋር የመርከቡ ምቾት፣ የምግቡ ጥራት ከነበርንበት መርከብ በብዙ እጅግ ስለሚለይ ልዩነቱ አስደንቆናል። የትምህርት ሚኒስቴር ረዳት ሚኒስቴር እና የደሴቲቱ ትምህርት ዋና ዳይሬክተር አብረውን ስለነበሩ አንዳንድ ታሪካዊ እና አበይት የሆኑ ነገሮችን እየገለጹልን ጉዟችንን ቀጠልን። ኑዌባ ሄሮና የተባለችው ወደብ ከተማ በአንድ ሰዓት ከሰላሳ ማታ ላይ ደረስን። በወደቡ አካባቢ ተማሪዎች ተሰልፈው ተቀበሉን። ከመድረሳችን በፊት አውቶቡሶቹ ደርሰው ይጠብቁን ስለነበር ወደ አውቶቡሱ ገብተን ካራ ማራ ተብሎ ወደተሰየመው ተሰየመው የመጀመሪያ ደረጃ ትምህርት ቤት ሄድን። በመምጣታችን ይጠባበቁ የነበሩ የአንጎላ የአንጎላና የሞዛምቢክ ተማሪዎች ተሰልፈው ተቀበሉን። የክፍለ ሀገሩ አስተዳዳሪ እንኳን ደህና መጣችሁ በማለት ንግግር አድርገው እንደቋጩ የአንጎላና የሞዛምቢክ ተማሪዎች ተራ በተራ እንኳን ደህና መጣችሁ በማለት ንግግራቸውን አሰሙ። ከዚያ በኋላ የትምህርት ቤት ኃላፊ የሆኑት መዲና ንግግር አድርገው ሻለቃ ሙሉ ጌታ የሁሉንም ሰዎች ሀሳብ አካተው የምስጋና ንግግር አሰምተው ከጨረሱ በኋላ እራት ተበልቶ የአንደኛ ደረጃ ተማሪዎች እዛው ካራማራ ሲቀሩ የሁለተኛ ደረጃ ተማሪዎች መንግስቱ ኃይለ ማርያም ወይም ቁጥር አርባ ሶስት ትምህርት ቤት እንዲሄዱ ተደርጎ ከተማሪዎቹ ጋር አንዳንድ ኢትዮጵያውያን መምህራን ከኩባውያኑ መካከል የአስተዳደር ሰዎች አብረው እንዲያድሩ ስለተወሰነ ኢትዮጵያዊ መምህራን ኩባዊ እየተዘዋወሩ ልጆቹን በማነጋገር ችግሩን ሲፈቱ አደሩ። ኢስላ ዴላ ሁቬንቱድ ወይም የወጣቶች ደሴት በኩባ ውስጥ ከሚገኙት ደሴቶች ሰፋ ያለችና ለመኖሪያነት ምቹ ናት። ከዚህ የተነሳ በጥንት ጊዜ የመርከብ ላይ ወንበዴዎች ወርቅና ልዩ ልዩ ንብረቶች እየዘረፉ የሚደብቁባት ደሴት በመሆኗ ትሬጀር አይላንድ ተብላ ትጠራ ነበር። በአሁኑ ጊዜ ለተለያዩ ተግባራት መሬቱ በሚቆፈርበት ጊዜ አልፎ አልፎ የተቀበሩ ክቡር ነገሮች ይገኛሉ። የኩባ አብዮት ተካሂዶ የአምባገነኑ የባቲስታው መንግስት ከወደቀ በኋላ እኛ እደሴቲቱ እስከ ደረስንባት ቀን ድረስ እያንዳንዳቸው 600 ተማሪዎች የሚይዙ 43 ትምህርት ቤቶች ተሰርተውባት ጠዋት 300 ተማሪዎች፣ ከሰዓት ሌላ 300 ተማሪዎች በፈረቃ የቀለም ትምህርትና የግብርና ልማት እየተካሄደበት ሰፊ የቆምጣጤና ሌሎች ፍራፍሬ አይነቶች የሚመረቱባት የትምህርት ማዕከል ሆናለች። በዚህ ደሴት ፕሬሲዲዮ ሞዴሎ የሚባል ትልቅ ዘመናዊ ማረሚያ ቤት ስላለ በትግሉ ወቅት ፕሬዚደንት ፊደል ካስትሮ እና ሌሎቹም አጋሮቻቸው ታስረው የነበረው በዚህ ቦታ ነው። እስካሁን ድረስ የፊደልና ሌሎች ታጋዮች ይገኙበት የነበረው አልጋዎች አልጋዎችና ይገለገሉባቸው የነበሩ ዕቃዎች አሉ። አልጋዎቹም በስነ ሥርዓት ተነጥፈው በቱሪስት ይጎበኛሉ። ኢትዮጵያውያን ተማሪዎች ከአፍሪካ ወደ ላቲን አሜሪካ ተጉዘው መናኸሪያ ያደረጓት እዚች ደሴት ነው። የወጣቶች ደሴት የሚለው ስያሜ የተሰጣትም ትምህርት ቤቶቹ ተሰርተው ተማሪዎቹ በስፍራው ከገቡ በኋላ ነው። ኢትዮጵያውያን ተማሪዎች እዚህ ደሴት እንደደረሱ በማግስቱ ሐምሌ 3 ቀን 1970 ዓ.ም ተማሪዎችን በሁለት በመክፈል ጠዋት 300 ተማሪ ቋንቋ ሲማር፣ ቀሪው 300 ተማሪ ወደ እርሻ ስፍራ በማሰማራት ተጀመረ። ጠዋት በክፍል የነበረው ተማሪ ከሰዓት ወደ እርሻ ስራ ይሄዳል። በዚህ መልኩ ተማሪዎቹ በስነ ስርዓት ተደራጅተው ስራውንም ትምህርቱንም በአንድ ዕለት ተጀመረ። የመጀመሪያ ዙር ተማሪዎች ወደ ኢስላዴላ ሁቬንቱድ ወይም ወደ ወጣቶች ደሴት ደርሰው መደበኛ የቋንቋ ትምህርትና የእርሻ ተግባር ስራቸውን ጀምረዋል። የሁለተኛ ዙር ተማሪዎች ወደ እነሱ ለመቀላቀል በዝግጅት ላይ ይገኛሉ። እንግዲህ እኛም እነሱን አጅበን ወደ ኩባ ጉዟችንን እንቀጥል። በሁለተኛ ዙር ለትምህርት ወደ ኩባ የሄዱ ተማሪዎች ምልመላ የተካሄደው እድሜያቸው ከዘጠኝ እስከ አስራ ስድስት ዓመት የሆኑ በየጦሩ ግንባር መስዋዕትነትን የከፈሉ የመለዮ ለባሽ ልጆች ሲሆኑ በህፃናት ማሳደጊያ የሚገኙ ጥቂት የኤጓ ለማወታን ልጆች ታክለውበታል። በዚህ ጊዜ ምልመላው የተካሄደው በየክፍለ ሀገሩ ስለሆነ ከሚያዚያ ወር 1971 ዓ ም ጀምሮ በታጠቅ ጦር ሰፈር መሰባሰብ ሲደረግ ቆይቷል። ወጣቶቹ በታጠቅ ጦር ሰፈር ቆይታቸው አንዳንድ ለህይወታቸው ጠቃሚ ናቸው ተብለው የታሰበባቸውን ትምህርቶችና ፖለቲካዊ ንቃት ህሊና እየተሰጣቸው ከሚያዚያ ወር 1971 ዓም እስከ ጥቅምት 28 ቀን 1972 ዓ.ም ምረት ድረስ ለስድስት ወራት ያክል በታጠቅ ጦር ሰፈር ቆይተው ጥቅምት 28 ቀን 1972 ዓ.ም ምረት 1200 ተማሪዎች 18 መምህራን እና አንድ የቡድን ኃላፊ ሽኝት ተደርጎላቸው ወደ ተዘጋጀላቸው አውቶቡሶች በመግባት ጉዞው ተጀምሯል ጉዞው ከደጋው ወደ ቆላው አካባቢ በመሆኑ ከናዝሬት ጀምሮ እስከ አሰብ ድረስ የነበረው ጉዞ ሙቀቱ እጅግ አስጨናቂ ከመሆኑ የተነሳ አንዳንድ ልጆች የድካም ስሜት ከመሰማታቸው በቀር እንደ መጀመሪያው ተጓዦች የምግብም ሆነ የውሃ እጥረት አላጋጠማቸውም። በመጀመሪያው ቀን አዋሽ አርባ አደርን፣ በሁለተኛው ቀን ገዋኔ፣ በሶስተኛው ቀን ኤሊዳር ታድሯል። ተጓዦቹ በአደሩበት ቦታ ሁሉ ነዋሪዎቹ መልካም አቀባበል አድርገውላቸዋል። በወቅቱ በሻቢያና በመንግስት መካከል ጦርነት ይካሄድ ስለነበረ ወጣቶቹ የሚጓዙባቸው አውቶቡሶች ጥብቅ ጥበቃ እየተደረገላቸው በሰላም አሰብ ገቡ። አሰብ እንደደረሱ የአሰብ ከተማ ነዋሪ ህዝብ የጋለ ፍቅር የተሞላበት አቀባበልና ታላቅ ግብዣ በማድረግ እንዳስደነቋቸው ሰምቻለሁ። የግብዣው ሥነ ሥርዓት እንደተጠናቀቀ ተጓዦቹ በሰልፍ ወደተዘጋጀላቸው ሊዮኒድ ሶቬኒቭ ተብላ ወደምትጠራው መርከብ ገቡ። ከዚህ ቀን በፊት ብዙሃኑ ተጓዥ መርከብ አይቶ ስለማያቅ ልክ እንደ መጀመሪያዎቹ ተጓዦች የተለያየ ስሜት በመስጠት አድናቆታቸውን ገልጸዋል። ህዳር you know 2 ቀን 1972 ዓ.ም ተመረተ። ከሰዓት በኋላ መርከቧ መልቋን በማንሳት ጉዟን በመጀመር ውሃውን እየሰነጠቀች በሄደች መጠን በመጀመሪያዎቹ ቀናት ደስ ደስ ይል የነበረው ጉዞ እየሰለቸ ይመጣል። በእርግጥ መርከቧ ምቾቷ የተሟላና ይህ ነው የሚባል እንከን የማይወጣላት የተለያዩ አዳራሾች ያሏትና የመዝናኛ መሳሪያዎችም ያሟላች ምግብም ሆነ የመጠጥ ውሃ ሙሉ ስለነበረ በተጓዦቹ ላይ የደረሰ ጉዳት ባይኖርም ከጉዞ ርዝማኔ የተነሳ መሰላቸት ግን የማይጠየቅ ነው። መርከቧ ከአሰብ ተነስታ ማዕበልም ሆነ የሌላ ችግር ሳያጋጥማት ከሶስት ቀን በኋላ ግብፅ ስዊዝ ካናል ደርሳለች። በዚህ ስፍራ ፍተሻ ተካሂዶ መርከቧ እስከምትንቀሳቀስ ድረስ ልክ እንደ መጀመሪያዎቹ ተጓዦች ከግብፃውያኑ ጋር ንግግር እንዳያደርጉ መመሪያ ተሰጥቷቸው ነበር። ልጆቹም የተሰጠውን መመሪያ ተግባራዊ አድርገዋል። ይህ ቦታ ጠባብ በመሆኑ መርከቦቹ የሚተላለፉት በተራ ነው። ከዚህ የተነሳ ከሶስት ቀን ቆይታ በኋላ ስዊዝ ካናልን አቋርጠው ሜዲትራኒያን ባህር በመግባት መርከቧ ጉዞዋን ቀጠለች። ሆኖም ማዕበሉ በመነሳቱ ልጆቹ ያለመመቸትና የመሰላቸት ስሜት የተሰማቸው በዚህ ጊዜ ነው። መርከቧ ከስዩስ ካናል በተነሳች በሦስተኛው ቀን በኋላ ካናሪስ ደሴት ደርሳ ነዳጅ ሞላች። በዚች ደሴት አራት ቀን ቆይታ በኋላ ረዥሙን የአትላንቲክ ውቅያኖስ ጉዞ ተያያዙት ምንም እንኳን መርከቧ የተለያየ መዝናኛዎች ያሟላች ቢሆንም ከጉዞው ርዝማኔ የተነሳ በመጠኑም ቢሆን ተጓዡ በየቀኑ የሚያየው ባህር ብቻ በመሆኑ የመሰላቸት ስሜት ይሰማል ጉዞው ቀጥሎ ህዳር 25 ቀን 1972 ዓ.ም 11 ሰዓት ላይ መርከቧ ኩባ ወደብ ደርሳ ጉዞው በ22 ቀኑ ተጠናቀቀ። ቀጣይ ጉዞ ለመጀመር ጊዜው አመቺ ስላልነበረ በመርከቡ ውስጥ አድረው ጠዋት በሌላ መርከቦች ተጋብተው ወደ መጨረሻው መናኸሪያቸው ወጣቶች ደሴት ኢስላ ዴላ ሁቬንቱድ ጉዞ በመቀጠል ከሁለት ሰዓት ጉዞ በኋላ ወጣቶቹ ደሴት ደርሰው በመንግስቱ ኃይለማርያም እና በካራማራ የሚማሩ ኢትዮጵያውያን ተማሪዎችንና መምህራኑን አቀባበል አደረጉላቸው። አቀባበሉ ተጠናቆ ወደ ትምህርት ቤቶቻቸው በሚሄዱበት ጊዜ በመንገዱ ግራና ቀኝ ያለው የብርቱካን እና የመንደሪን ተክል እየተመለከቱ አልፈው ትምህርት ቤታቸው ደረሱ። ከአራተኛ እስከ ስድስተኛ ክፍል ያሉት ተማሪዎች ቆሬ ተብሎ ወደ ተሰየመው አንደኛ ደረጃ ትምህርት ቤት ከሰባተኛ ክፍል በላይ የሆኑ ተማሪዎች ሰኔ 21 ተብሎ ወደ ተሰየመው ትምህርት ቤት እንዲሄዱ ተደረገ። በየትምህርት ቤታቸው እንደደረሱ የካራማራ ትምህርት ቤት ተማሪዎች ቆሬ የተመደቡትን የመንግስቱ ኃይለማርያም ሁለተኛ ደረጃ ተማሪዎች የሰኔ 21 ተማሪዎች ወደ መኝታ ክፍላቸው በመውሰድ የመኝታ ቤቱንና የምግብ ቤቱን ስነስርዓት፣ የጽዳቱን የእርሻውን ሌሎችንም ስነ ስርዓቶች ለተወሰነ ጊዜ አለማመዷቸው። በመጀመሪያ ዙር የደረሱት መምህራን ከተማሪዎቹ ጋር በመሆን በትምህርት ቤት ውስጥ ያለውን ስነ ስርዓት የእርሻ ስራ እንዴት እንደሚከናወን ለመምህራኑና ለተማሪዎቹ ማብራሪያ በመስጠት እንግድነት እንዳይሰማቸው አድርገዋል። እነርሱም እንግድነት ሳይሰማቸው ሁሉንም ተግባር በአግባቡ በመተግበር ኃላፊነታቸውን በመወጣት ጀምረዋል። እንግዲህ አንደኛና ሁለተኛ ዙር ተጓዦች መደበኛ ትምህርታቸውንና የስራ ተግባራቸውን እያከናወኑ ይገኛሉ። በሦስተኛ ዙር ወደ ኩባ እንዲሄዱ የተደረጉት ግን ቀደም ሲል ከሄዱት ወጣቶች ጋር ተመልምለው በተለያዩ ምክንያቶች ሳይሄዱ የዘገዩ ወጣቶች ናቸው። በአራተኛው በአምስተኛው እና በስድስተኛ ዙር የሄዱት ተማሪዎች አላጌ ህፃናት አንባ ከሚማሩት የመለዮ ለባሾች ልጆችና ከህፃናት ማሳደጊያ ወላጅ አልባ የሆኑ ህፃናት ሲሆኑ አመላመሉም ሆነ ሌላው ስነ ስርዓት ቀደም ብሎ ከሄዱት የተለየ አልነበረም። እነዚህ ከሶስት እስከ ስድስት ጊዜ ወደ ኩባ የሄዱ ወጣቶች ጉዟቸውን ያከናወኑት በአውሮፕላን ነው። በዚህ የተነሳ በጉዟቸው ላይ ምንም አይነት ውጣ ውረድ አልገጠማቸውም። ከአዲስ አበባ አየር ማረፊያ ተነስተው ሃቫና ሆሴ ማርቲ አየር ማረፊያ እንደደረሱ በአውቶቡስ ተሳፍረው ሃቫና በሚገኘው የመንገደኞች ማረፊያ ቤት ሄደው ለተወሰነ ጊዜ እንዲቆዩ ተደርጓል። በእንግዶች ማረፊያ ቤት የነበራቸው ቆይታ ካጠናቀቁ በኋላ በህዝብ ማመላለሻ መርከብ ተሳፍረው ወደ ወጣቶች ደሴት ሄደው ካራማራ እና ሰኒሆ አንድ ትምህርት ቤት ተመድበው የቀለም ትምህርትና የተግባር ትምርቱን ያለምንም ችግር ቀጥለዋል። ከሶስተኛ ዙር እስከ ስድስተኛ ዙር ወደ ኩባ የሄዱ ወጣቶች ከአላጌ ሕፃናት ማሳደጊያ ተመልምለው እንደሄዱ ሲጠቀስ አላጌ ሕፃናት አንባ ወዴትና እንዴት እንደተቋቋመ ለአንባቢያን ማሳየት አስፈላጊ ይሆናል። አላጌ ህፃናት ማሳደጊያ የሚገኘው በምስራቅ ሸዋ ከዝዋይ ከተማ ወደ ምዕራብ በኩል በግምት 59 ኪሎ ሜትር ርቀት ላይ የሚገኝ በጫካ የተሸፈነ ለመስኖ ስራ በቂ ውሃ ያለው የህፃናት የቀለም ትምህርት ከምርት ጋር አጣምረው እየተማሩ የሚያድጉበት ዘመናዊ የህፃናት ማሳደጊያ ወይም ትምህርት ቤት ነው። ይህ ህፃናት ማሳደጊያ ወይም ትምህርት ቤት የተቋቋመው ኩባ ወጣቶች ደሴት ባለው አዳሪ ትምህርት ቤት መልክ ተሰርቶ ወላጅ አልባ የሆኑ ህፃናት በቂ እንክብካቤ አግኝተው የቀለምና የተግባር ትምህርት እየተማሩ በማደግ ብቁ ዜጋ እንዲሆኑ ታልሞ የተሰራ ነው። ይህን እቅድ እውን ለማድረግ የማደሪያዎቹ ማዕከሎች፣ የመማሪያ ክፍሎችና ሌሎችም ለተጓዳኝ ስራ የሚያገለግሉ አዳራሾች ተሰርተው ከቀለም ትምህርቱ በተጓዳኝ የእርሻ ስራ የከብት እርባታ፣ የንብ ማንባትና የአሳ እርባታ በዘመናዊ መንገድ ተደራጅተው ትምህርቱ ይሰጣል። ኩባ ሄደው ከቀሰሙት ልምድ በመነሳት ስራውን ውጤታማ ያደርጉታል ተብሎ ስለታመነበት በመጀመሪያ ዙር ወደ ኩባ ሄደው ከተመለሱት መምህራን መካከል በዚህ ቦታ ሄደው ያካበቱትን ልምድ እንዲያካፍሉ ተጠይቀው አንድ መምህር ብቻ ፈቃደኛ ሆኑ። እሳቸውም ሄደው የቀሰሙትን ትምህርት በማስተማር እና አገልግሎት በመስጠት ለረጅም ጊዜ አገልግለዋል። እንግዲህ ስለ ሕፃናት አምባም ሆነ ስለ ተማሪዎቹ እችን ታክል ካልናችሁ፣ በቀጣይ የሕፃናት አምባን አስመልክቶ ሰፊ ፕሮግራም ይዘን እንደምንቀርብላችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ትረካ እስከምንገናኝ ቸርን ሰንብት ውድ ተከታታዮቻችን። እንግዲህ እንዲህ በጉጉት የምትጠብቁት የመጽሐፍ ትረካ ያመለጣችሁ ክፍል ካለ ሁሉንም በቅደም ተከተል ከዚህ ስር ታገኛችኋላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቀጣይ ሳምንት ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሌሎች አስተማሪ ፕሮግራሞች ይኖሩናል። ስለሆነም ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምፅ